ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 12 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደርሱ ቆየው ቆዩ በልጥ ካሳ ነኝ። እናንተ ማብራቸሁ እንድትቆዩ ነው በአክብሮት የሚጋብዛቸው። አብራችሁን ከቆያቸው የተለያዩ መረጃዎች ይሰማላችሁ። በዚህ ሰዓት ከምሰሟቸው መረጃዎች መካከል ወደ ግንባር የሚወስዱን አሉ። መራቤቴ ቀጠና የተደረገ ያለውን ከባድ ውጊያ በተመለከተ ዝርዝር መረጃዎችን ይዣለሁ። ለዚሁ ደግሞ በመቄት አካባቢ በነበረው ውጊያ እንደዚሁ የሚሊሻ አዛዡን ጨምሮ የደረሰውን ጉዳት በተመለከተ ዝርዝር መረጃዎች አሉኝ። ወደ ሌሎች አካባቢዎች የሚመስሉ መረጃዎች ይዣለሁ። ወደ ጎንደር ዙሪያ፣ በተመሳሳይ ቦረና ሳይንት፣ እንዲሁም በተለያዩ የአማራ ክልል አካባቢዎች ያለውን አሁነ ሁኔታ በተመለከተ ዝርዝር የግንባር መረጃዎችን አደርሳችኋለሁ። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየተከታተላችሁ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ሀሳብ አስተያየት ቢኖራችሁ እንደተለመደው ጥቆማ ዜና ጂሜል ዶት ኮም ላይ ልትልኩ ትችላላችሁ። በለጠ በለጠ ካሳ ሜሴንጀር፣ በዋትሳፕ፣ በቴሌግራም እንዲሁ ልታደርሱ ትችላላችሁ። እያደርሳችሁ ስለሆነ በእጅጉ አመሰግናለሁ። የሐኪሞቹን ጥያቄ በተመለከተ እንግዲህ ጥያቄዎች ተጠናክረው ቀጥለዋል። አጋርነታቸውን የተለያዩ ድርጅቶችም እያሳዩ ነው የሚገኙት። የፖለቲካ ድርጅቶች ድርጅቶችና ሌሎች የሲቪክ ማህበራት በዛሬ ዕለት እንደዚሁ የጤና ባለሙያዎች ጥያቄ የሕዝብ ጥያቄ ነውና። በአስቸኳይ ትኩረት ሊሰጠው ይገባል በሚል በወቅታዊ ጉዳይ ላይ እንደዚሁ መግለጫ ሰጥቷል። የፖለቲካ ፓርቲዎች የጤና ባለሙያዎች የሚያገኙት ገቢ ራሳቸውና ቤተሰባቸውን ማሮን እንዳልቻለ ገልጸው አንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸው ይታወቃል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም ዓይነት ይዘት እንዲሁም የፖለቲካ እንድምታ እንደሌለው ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓ.ም ተገቢ ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የሥራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል። በዚህ መሰረት እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱት ጥያቄ መንግስት ተገቢ ምላሽ እንደሚሰጥ ተስፋ ማድረግ እንዲሁም የባለሙያዎችን ማሳሰቢያ ተከትለን በጉዳዩ ላይ ሀሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል። ይሁን እንጂ ጥያቄው የቀረበለት መንግስት የባለሙያዎቹን ጥያቄ በጥያቄ መልክ ተቀብሎ በተሰጠው ጊዜ ውስጥ አግባብ በጊዜው በጊዜው ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና ስራት ተሸጋግሯል። በባለሙያዎቹ በኩል የስራ ማቆም እርምጃዎች ወደ አጠቃላይ ደረጃ መድረሱንም ታዝበናል። በመብትና ጠያቂ የጤና ባለሙያዎች ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናት እና ጥቂት የግል ሕክምና አገልግሎት ተጠቃሚ ማህበረሰብ ክፍሎች ብቻ ሲቀሩ ከ120 ሚሊዮን የኢትዮጵያ ሕዝብ 120 ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤነው ይገባል። የቀድሞውንም ትኩረት ተነፍጎት የተዳከመውን የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ መንግስት እንዳላየ ለማለፍ የጤና ባለሙያዎች ጋር እልክ በመጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል። የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከሰማኒያ የሚበልጡ ሐኪሞች ለእስር መዳረጋቸውን ለመረዳት ችለናል። ኢትዮጵያና መሰል የአፍሪካ ሀገራት ከድሃ በሚሰበሰበው ግብር በውድ ዋጋ ያስተማረቻቸውን ሐኪሞች ወደ ሌሎች ወዳደጉ ሀገራት እንዲፈልሱ በማድረግ ወይም ደግሞ ብሬንድሬን የሚታወቁ የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መግባቱ ልብ ሰባሪ ነው። የጤና ባለሙያዎቹ በተማሩበት ትምህርት ሀገራቸውና ህዝባቸውን በቅንነት፣ ታማኝነት ማገልገል እንደሚገባቸው፣ ህዝባቸውንም ተገቢውን የህክምና አገልግሎት ማግኘት እንደሚገባው እኛ ትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያበራው ሻማ በባለሙያ በተጎሳቆለ ኑሮ እየሞተን ቢሆን ህዝብን ማገልግል አለበት የሚል እምነት ከቶውንም የለንም። በዚህ መልኩ የሚሰጥ አገልግሎትም ከስም የዘለቀ ለህዝባችን አንዳች ፋይዳ አይኖረውም። ስለሆነም አንደኛ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ የዛሬ ዛሬ ነገ ሳይል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለት የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሀኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን ሶስት በስራ ማቆም እንቅስቃሴው ክፉኛ የሚጎዳው በተለይ ያለምንም አማራጭ የሚቀረው የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝባችን ስም ተማጽኖ እናቀርባለን እግዚአብሔር ሀገራችንና ህዝቦቿን ኢትዮጵያን ይጠብቅ። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ የሆናዊ ንቅናቄ ግንቦት 12 ቀን 2017 ዓ.ም ህብረት፣ አዲስ አበባ፣ ኢትዮጵያ። እነዚህ የትብብር ፓርቲዎች በጋራ ከሐኪሞቹ ጎን መሆናቸውን የገለጹበት ነው። ካሁን በፊት ኢሃፓን ጨምሮ በተናጠል ኦፌኮ፣ እንዲሁም ደግሞ ኢዜማ ደግሞ ትላንትና የሰጠው መግለጫ የብዙዎቹ መነጋገሪያ ነበረ። ያው በሐኪሞቹና በብልጽግና መካከል ሆኖ የሰጠው መግለጫ እንግዲህ መግለጫ አልሰጠም እንዳይባል መግለጫ ሰጥቷልም እንዳይባል ለሐኪሞቹም ለሐኪሞቹንም ላለማስቀየም ብልጽግናንም ላለማስቀየም የሰጠው መግለጫ የብዙዎቹ አነጋጋሪ ጉዳይ ነው። እነዚህ ፓርቲዎች ግን ግልጽ የሆነ ምላሽ ለሐኪሞቹ እንዲሰጥ ነው እየጠየቁ የሚገኙት። ከሐኪሞቹ የዛሬ ውሎ ጋር በተያያዘ ለሐኪሞቹ ቀጥተኛ ምላሽ ከመስጠት ይልቅ አስገድዶ አስፈራርቶ ለማሰራት በተላላኪ ባለሙያዎች እንደዚሁ የተጓደሉ የሕክምና ቦታዎችን ለመሸፈን ጊዜያዊ የሰራተኛ ምደባ እና ቅጥርን በመስጠት ለመስጠት እየተደረገ ያለው የመንግስት ተግባር ተቀባይነት እንደሌለው የአድማና የተቃውሞ የመብት ጥያቄ አስተባባሪዎች እየገለጹ ነው የሚገኙት። በአንዳንድ ተቋማት ማስታወቂያዎች ወጥተዋል፣ ጥሪዎች ቀርበዋል። እንደዚሁም ደግሞ ያልጨረሱ ተማሪዎችንም ጭምር ከተለያዩ ተቋማት በመውሰድ በጊዜያዊ ምደባ ከጤና ጣቢያዎች ወደ ሆስፒታሎች እየተደረጉ ያሉ የስራ ማስታወቂያዎች እና ሌሎች ተቀባይነት የላቸውም ተብሏል። ለዚህ ርካሽ ለመንግስት መጠቀሚያ የሆነ መሳሪያ የሚሆኑ ሐኪሞችም ባለሙያዎችም ጥንቃቄ እንዲያደርጉ እንደዚሁ አብሮ ተጠይቋል። የስራ ቅጥር፣ እስር፣ የስራ ስንብት፣ በዲሲፕሊን እርምጃ መውሰድ እና በተለያዩ ጫናዎች የሚንበረከክ የሚቆም ትግል የለም። ስለዚህ መብታችን እስኪከበር ድረስ አስፈላጊውን ዋጋ እየከፈልን እንቀጥላለን ነው ያሉት። መንግስት እስኪደራደር ድረስ ሙሉ የስራ ማቆም አድማችን ይቀጥላል ብለዋል የሐኪሞቹ አስተባባሪዎች። ሐኪሞች ተቋማትን ለቀው እንዲወጡ እየተደረገ መሆኑን እንደዚሁ ዛሬ የወጡ በርካታ መረጃዎች ያሳያሉ። በተለያዩ ዩኒቨርሲቲዎች ያሉ እንደዚሁ የስራ ላይ ልምድ ያሉ ሐኪሞችን ጨምሮ ሙሉ ሐኪሞች እንደዚሁ ግቢዎችን ለቀው እንዲወጡ እየተደረጉ ነው። ከዚህ ጋር በርካታ ሆስፒታሎች በትግራይ፣ በአማራ፣ በአዲስ አበባ፣ በኦሮሚያና በማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማና በሌሎች አካባቢዎች ሙሉ በሙሉ ስራ ማቆማቸውን የመረጃ ምንጮቹ ገልጸዋል። በዚህም ሆስፒታሎቹ እንደዚሁ ጥሪዎችን እያቀረቡባቸው ወረቀቶችን ለመመልከት ተችሏል። እንግዲህ ከሐኪሞቹ ጥያቄ ጋር በተያያዘ ዛሬ ሁለተኛ ቀኑን የያዘው የሙሉ የስራ ማቆም አድማ በብዙ ቦታዎች በተሳካ ሁኔታ መቀጠሉ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ ብልጽግና በሚዲያዎችና በማህበራዊ ሚዲያ ሰራዊቱ ይህንን እንቅስቃሴ ምከታ እንዲደረግበት እንደዚሁ ማሳሰቢያ መስጠቱ ይታወቃል። በዚህ በተያዘው ሳምንትም በአዲስ አበባና በተለያዩ ሀገሪቱ አካባቢዎች የሚገኙ ሌሎች የመንግስት ሰራተኞች ጋር ብልጽግና ስብሰባ ላይ ያደርግ መሆኑንም እንደዚሁ የወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ትግራይ በዛሬው ማለዳ ያቀኑት የአሜሪካ አምባሳደር፣ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር አምባሳደር ማሲንጋ ከነ ደብረ ጽዮን ጋር መወያየታቸውን ነው መረጃዎች የሚጠቁሙት። እንግዲህ በዋናነት የጉብኝቱ ዋና ዓላማ የፕሪቶሪያን የሰላም ስምምነት አፈጻጸም በተመለከተ፣ የተፈናቃይ ለተፈናቃዮች እየተደረገ ያለው የሰብአዊ አገልግሎትና የእርዳታ ተደራሽነት እንዲሁም ደግሞ በዘላቂነት ተፈናቃዮች በሚመለሱባቸው እና ወደ ተመልሰው የሚቋቋሙበትን ጉዳይ በተመለከተ ነው ቢባልም ግን የአምባሳደሩ ጉብኝት ሌላ መሰረታዊ ጉዳይ የያዘ እንደሆነ ለዚህ ቅርበት ያላቸው የመረጃ ምንጮች እየገለጹ ነው የሚገኙት። በተለይ የነ ደብረጽዮን ቡድን ከኤርትራ መንግስት ጋር ፈጥሮታል የተባለውን ግንኙነት በተመለከተ አሜሪካ ጉዳዩ እንደሚያሳስባት እና ግልጽ የሆነ እንደዚሁ ከሰላም ስምነቱ አፈጻጸም ጋር የማይቃረን ጉዳይ እንዲሆን እና ከቀጠናው ሰላምና ደህንነት አንጻርም መታየት እንዳለበት እንደምታስብ የዲፕሎማቲክ መረጃ ምንጮች ገልጸዋል ባለፈው አምባሳደር ማሲንጋና 15 የአውሮፓ ሀገራት አምባሳደሮች ጌታቸው ረዳ ጊዜ አስተዳዳሪ በነበረበት ጊዜ ወደ አካባቢው አቅንተው በነበረበት ወቅት ይህንን ጉዳይ ለጌታቸው ረዳ አንስተውም እንደነበር እና በቀጠናው የምዕራባውያን ጥቅም አንጻር ጉዳዩ እንዲታይም እንደዚሁ ማሳሰቢያ ሰጥተው እንደነበር የመረጃ ምንጮቹ ገልጸዋል። በዛሬው ጉዳይም እንደዚሁ አምባሳደሩ ከነ ደብረ ጽዮን ጋር በዚህ ጉዳይ ላይም ስለመነጋገራቸው ምንጮች እየጠቆሙ ነው የሚገኙት። ተጨማሪ መረጃዎች ወደፊት ተጣርተው የሚቀርቡ ይሆናሉ። ወደ ሌሎች መረጃዎች ነው የምቀጥለው። ከመምህራን በሰኔ ሁለት 2017 12ኛ ክፍልን ፈተና በተመለከተ እንደዚሁ ለዚህ ፈታኝ የተባሉ መምህራን በተመለከተ ምርጫው፣ ውድድሩ አድሏዊ ነው የሚል ቅሬታ አድርሰዋል። ትምህርት ሚኒስትር አወዳደራችሁ ላኩ ሊፈትኑ የሚችሉ መምህራንም ብሎ እንደዚሁ ዕድሉ ቢሰጥም በተለያዩ ዩኒቨርሲቲዎች ግን ልምድ ያላቸው መምህራን ወደ ጎን በመተው የብልጽግና ለብልጽግና ቅርብ የሆኑ ሹመኛ፣ እንዲሁም ደግሞ ሌሎች የትምህርት ክፍል ኃላፊዎችን ብቻ ቅድሚያ እንሰጣለን በሚል እንቅስቃሴ ተጀምረዋል ነው ያሉት። ከቦንጋ ዩኒቨርሲቲ ይህንን ቅሬታ ያቀረቡ መምህራን ሁሉም በመስፈርቱ መሰረት ሊወዳደር ይገባዋል። ስራ ሲኖር የማይኖሩ ስራ ሳይኖር ደግሞ እየመጡ ጥቅማቸውን የሚያሳድዱ ጥቅመኞች ይህንን ቅድሚያ ሊሰጣቸው አይገባም። ይሄ ሁሉንም መምህራን ሊያስቆጣ የሚገባ የሚችል ጉዳይ ስለሆነ አስቸኳይ ማስተካከያ እንዲደረግበት በሚል ቅሬታ አቅርበዋል። ከአሁን በፊት እንግዲህ በተደጋጋሚ በተለይ የብልጽግና ቅርብ አይደሉም የተባሉ መምህራን የተለያዩ ጥቅማ ጥቅሞች እንዳያገኙ ይደረጋሉ። ይህም የእሱ አንድ አካል ነው። ብቃትን፣ እውቀትን፣ ችሎታን መሰረት ያደረገ ውድድር እንዲደረግ እንፈልጋለን ሲሉ ይህንን አቅርበዋል። ወደ ሌሎች የግንባር መረጃዎች ሄዳለሁ። ወደ ግንባር መረጃዎች ሄድ ወደ ጎንደር ዙሪያ የሚወስድን መረጃ ነው የማቀርበው። ጎንደር ዙሪያ በኮሎኒው ትዕዛዝ ሶስት አርሶ አደሮች ስለመረሸናቸው የሚገልጸውን መረጃ አስቀድማለሁ። ጎንደር ዙሪያ ወረዳ አዲስ ጌ ክርስቶስ ሰምራ በተባለ ቦታ ሶስት አርሶ አደሮች በአሰቃቂ ሁኔታ ተረሽነዋል። እነዚህ ገበሬዎቹ በሕዝብ በተሰበሰበበት ነው እየተረሸኑ እንደ ገበሬዎቹ እንድረሸን ደግሞ ትእዛዝ የሰጡት የሃምሳ አንደኛ ክፍለ ጦር አዛዥ ኮሎኔል ስንታየው ሲሆኑ የጎንደር ዙሪያ ወረዳ አስተዳዳሪ አቶ በዕውቀት፣ የወረዳው የሰላምና ደህንነት ኃላፊ፣ ጸጥታ ኃላፊ አቶ ሰለሞንም አብረው ይገኛሉ። እነዚህ አርሶ አደሮች በዚህ ሁኔታ ተረሽነዋል የተባለው ገበሬዎቹ ሰላማዊ ኑሮ የሚኖሩ ምንም አይነት የፖለቲካም ሆነ ከትግል እንቅስቃሴ ጋር ተሳትፎ የሌላቸው ቢሆኑም መሳሪያቸውን አላመጣቸውም በሚል መሳሪያ ደብቃቸዋል በሚል ነው በህዝብ ፊት እየተረሸኑ ተብሏል። በሚያሳዝን ሁኔታ ነው እንግዲህ የሆነው። በተጨማሪም እንደዚሁ አወቀ አሰፋ የተባለ የክሊኒክ ባለቤት ክሊኒኩ ወድሟል፣ የአባቱ ቤት ጨምሮ ለበርካታ ዓመታት በአካባቢው ክሊኒክ ከፍቶ ይሰራ የነበረ ሰው ክሊኒኩ ወድሞበታል ነው እየተባለው። የገበሬዎች ንብረት እንደዚሁ እንዲወድም ተደርጓል። አስገድደውም የጦር መሳሪያዎችን ትጥቅ አስፈተዋል። የመንግስት ወታደሮች ነው የተባለው። በተለይ ዘንጋጅ፣ ደምፈሰስ፣ ዱጌ፣ አብርሃም በተባሉ ቀበሌዎች የወረዳው አመራሮች መረጃ በመስጠት በርካታ አርሶ አደሮች ትጥቃቸውን ቢፈቱ አድርገዋል። በዚህ እንግዲህ ትጥቅ አንፈታም ያሉትን ደግሞ አስረሽነዋል ነው እየተባለው ሰሞኑን ጎንደር ዙሪያ እና ደንቤ አካባቢ እንደዚሁ መጠነ ሰፊ አሰሳ በሚል መንግስት ኃይል ተሰማርቶ ውጊያዎችም ሲደረጉ ነው እየሰነበቱት። ወደ ሰሜን ወሎ ስንሄድ ውርጌሳ ረፋዳ ራሳት ጀምሮ ውርጌሳ ዙሪያ ከከባድ መሳሪያ ድብደባ ነበር። ከውጫሌ ከተማ ወደ ውርጌሳ ተራሮች በተለይ ጋምሸትና ጎሎ ወንዝ ተብሎ ወደሚጠሩ አካባቢዎች ዙ ሃያ ሶስት በተከታታይ ድብደባ ነበረ። በዚህ ድብደባ የደረሰው ጉዳት አልታወቀም። ለድብደባው አጸፋዊ ምላሽ አልተሰጠውም ነው የተባለው። ውርጌሳ ዙሪያ ሰሞኑን ለተከታታይ ቀናት የከባድ መሳሪያ ተኩስ ያለማቋረጥ ሲደረግ ነው እየሰነበተው። በዚህም በትንሹ ስምንት የመኖሪያ ቤቶች ጉዳት ደርሶባቸዋል ተብሏል። በሰዎች ላይ የደረሰ ጉዳት የለም። ሌላው ወደ መራቤቴ የሚወስደን መረጃ ነው። በጠዋቱ የመረጃ ጊዜ እንግዲህ በሶስት የተለያዩ ቦታዎች እና በሶስት አቅጣጫዎች ከባድ ውጊያ እየተደረገ መሆኑን መረጃ ድርሻችሁ ነበር። ከሰዓት በኋላ ውጊያው እንደቀጠለ ነው። በተለይ ከራንዶ ተብሎ የሚጠራ ቦታ የጨበጣ ውጊያ ተደርጓል። በበርካታ ቦታዎችም የደፈጣ እና የመደበኛ ውጊያዎች ተደርገዋል ነው የተባሉት። በሶስት አቅጣጫ እንግዲህ ከመራቤቴ አለም ከተማ በፌጥራ በኩል ከንሳሮ በለሚ እንዲሁም ደግሞ ከሚዳ መራኛ በኩል የገባ ሶስት የመንግስት ኃይል ጋር ነው ውጊያ ሲደረግ የዋለው። ከሚዳ በጥርጊያ መንገድ በኩል ቢራባ ወደተባለው ቦታ ከመጣ የመንግስት ኃይል ጋር ቢራባ ተብሎ በሚጠራ ቦታ ውጊያ ሲደረግ ውሏል። በእንሳሮ በኩል ከመጣው የመንግስት ኃይል ግን እንደዚሁ ጀማ ወንዝ ላይ የደፈጣ ጥቃትና መደበኛ ውጊያ ሲደረግ ውሏል። በተመሳሳይ ከፌጥራ እንደዚሁ እና ከአለም ከተማ የተንቀሳቀሰ የመንግስት ኃይል ጋርም ጎረንዳ ተብሎ በሚጠራ ቦታ ውጊያ ተደርጓል ተብሏል። በእነዚህ ውጊያዎች እንግዲህ ከፍተኛ ሰብዓዊ ቁሳዊ ጉዳቶች ደርሰዋል። በዛሬዋ ወደ ውጊያ ሶስት የደፈጣ ጥቃቶች፣ አራት የግንባር ውጊያዎች ለሰዓታት የቆዩበት ውጊያ ነበር የተደረገው። ይሄ ትልቅ ዘመቻ ዕቅድ ተወጥቶለት በመንግስት በኩል በተለያዩ አቅጣጫዎች በአካባቢው የሚገኙ የተለያዩ የፋኖ ኃይሎችን ይዞታዎችና ቀጠናዎች ለመያዝ የተደረገውን እንቅስቃሴ ተከትሎ የተሰጠው አፀፋ በአካባቢው ከባድ ውጊያ እንዲቀሰቀስ አድርጓል። በዚህ እንግዲህ እስካሁን ባለው ሁኔታ በደፈጣም ሆነ በመደበኛ ውጊያ ወታደራዊ ኪሳራ ደርሷል ከመባል ውጭ የደረሰውን ወታደራዊ ኪሳራ በተመለከተ በፋኖ ላይ፣ በንጹሐን ላይ፣ በመንግስት ወታደሮች ላይ የደረሰው ዝርዝር መረጃ እስካሁን ይፋ አልተደረገም። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ እንዲሁም ደግሞ የተሰማ እርገጤ ክፍለ ጦሮች እና ሌሎቹ ሻለቃዎች ናቸውን ውጊያ ያደረጉት ተብሏል። የደረሰው ጉዳት ወደፊት በዝርዝር የሚወጣ ይሆናል። ወደ ሌሎች መረጃዎች ስቀጥል፣ ወደ መቄት የሚወስደን መረጃ ነው የማስከትለው። በሰሜን ወሎ መቄት ወረዳ ሀና መኳ ተብሎ በሚጠራው ቦታ በነበረው ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል ተብሏል። በውጊያው የሚልሻ ኃላፊ ጨምሮ ስድስት የሚሊሻ አባላት በፋኖ ተማርከዋል ተብሏል። ሰባቱ የሚሊሻ አባላት በፋኖ የተወሰዱት እስከ ትጥቃቸው እንደሆነ የመረጃ ምንጮቹ ገልጸዋል። ከዚህ ባሻገር በውጊያው ሁለት የአድማ ብተና አባላት ስለመሞታቸው እና ቁጥራቸው ብሎ ያልታወቁ የሚሊሻ አባላት ሞትና ቁስለኛ ስለመሆናቸው የመረጃ ምንጮቹ ገልጸዋል። እስከ ረፋድ አምስት ድረስ በቀጠለው ውጊያ ነው ይሄ ጉዳት የደረሰው። የብልጽግና ባለስልጣናት ወደኋላ አፈግፍገው አምልጠዋል ነው የተባለው። ወደ ከተማ ተመልሰዋል መምህራንን ለማዋየትና እና መምህራን ስራ ለማስጀምር ወደ አካባቢ እንቅስቃሴ ላይ የነበሩ የብልጽግና ባለስልጣናት እና አጃቢዎቻቸው ላይ የተከፈተ ጥቃት ነው ይህንን ከፍተኛ ወታደራዊ ኪሳራ ያደረሰው። ስምንት የነፍስ ወከፍ መሳሪያዎችና ሌሎች ተተኳሾች በፋኖ እጅ ገብተዋል ነው የተባለው። በፋኖ በኩል የደረሰው ጉዳት አልታወቀም። በንጹሐን ላይም እንደዚሁ የደረሰው ጉዳት አልታወቀም። ወደሌላ መረጃ ስንሄድ ወደ ቦረና ሳይንት ደቡብ ወሎ ምዕራብ ወረዳዎች የሚወስደን መረጃን የሚያስከትለው ቦረና ሳይንት ሁለት የብልጽግና ባለስልጣናት በፋኖ ተወስደዋል ተብሏል። ሌሊት የፋኖ አባላት ወደ ከተማ ዘልቀው በመግባት ከመኖሪያ ቤታቸው ሁለት የብልጽግና የወረዳ ሹማምንትን አፍነው ወስደዋል የተባለው ይሄ ዘመቻው ደግሞ ኦፕሬሽን ሲደረግ በፋኖ ላይ ምንም አይነት ጉዳት አልደረሰም፣ የሚሉት የመረጃ ምንጮቹ፣ ይህንን ተከትሎ እየተወሰዱ የብልጽግና ባለስልጣናትን ለማስመለስ አሰሳ በሚል በበርካታ የቦረና ሳይንቱ ወረዳዎች እንደዚሁ ከፍተኛ አድማ ብተና፣ ሚልሻና መከላከያ ስምሪት ወስዶ እየተንቀሳቀሰ ነው ተብሏል። እንግዲህ በተለያዩ አካባቢዎችም ውጊያዎች እንዲሁም ደግሞ ከፍተኛ የሆነ ወታደራዊ እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘ ሰሞኑ እንደዚሁ የድሮን አሰሳና ቅኝቶች ሊደረጉ ነው የሚሉ መረጃዎችም እንደዚሁ ደርሰዋል። በተለያዩ ቦታዎች ወደ ቋራ ሰሜን ወሎ አካባቢ እንደዚሁ ከፍተኛ የሆነ አዲስ የመንግስት ኃይል እንቅስቃሴ መኖሩንም ዛሬ መረጃ መጫዎቹ ጨምረው ገልጸዋል። እንግዲህ በተለያዩ ቦታዎች ከተለያዩ አቅጣጫዎች እስከ ሰኔ ሰላሳ ድረስ የተባለው ዘመቻ አካል የሆኑ በተለያዩ አካባቢዎች እንደዚሁ የሌሊት ዘመቻዎችም እንደዚሁ ዕቅድ ወጥቶላቸዋል ነው እየተባለው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ የሚመስሉት እየተከታተላችሁ መረጃዎችንም ጥቆማዎችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ለሰዓት ያስኳቸውና አጫጭር መረጃዎች እነዚህ የሚመስሉት በሌላ መርሃግብር እስከምንገናኝ ድረስ መልካም ጊዜ።